በሚያሳዝን ሁኔታ የአብርሽና የሩታ መጨረሻ እንግዲህ ይሄ ሆኗል ማለት ነው። በሚያሳዝን ልብ በሚሰብር ሁኔታ እንግዲህ ሩታ ተሰናብታ ሄዳለች ማለት ነው። እያለቀሰች ሻንጣዋን ጠቅልላ ወደ ቤተሰቦቿ ለመሄድ ወስና እንግዲህ ጉዞ ጀምራለች ሄዳለች ማለት ነው በአጭሩ። አብረሽ ደግሞ እንግዲህ ነፂን አንቺ ከሄድሽ በኋላ ትንሽ ቆይቼ እመጣለሁ በማለት ነግሯት ነበረ። ያንን ነገር እንግዲህ እሱ ያላትን በመስማት ስላመነችው ወይም ደግሞ ተከትሏት እንደሚሄድ ስላወቀች እንግዲህ ቡታጅራ ገብታለች። ልክ እሷ እንደገባችም እንግዲህ አብረሽም ሻንጣውን ጠቅልሎ ቡታጅራ ገብቷል ማለት ነው እንግዲህ አብርሽ እና የሩታ ጉዳይ የሚፈታ ነገር ስላልሆነ ሩታም ጨክና ወስና እንግዲህ ሄዳለች ማለት ነው። አቤልና ቢኒ ነበሩ ያው፣ አቤልም ተይ አቲጂ ለማለት አልችልም፣ ምክንያቱም ከዚህ በፊት እየተጎዳሽ፣ እየተበደልሽ፣ እየተከፋሽ አቲጂ ብዬ በመናገሬ ብዙ ነገሮች ደርሶብሻልና፣ ዛሬ ላይ ግን ቆሚ ወይም አቲጂ ብዬ ለመናገር አልፈልግም። ስለዚህ ሂጅ ብሎ እንግዲህ አቤልም ቢኒም ለምንዋታል በትንሹም ቢሆን ግን ደግሞ ቆርጣ ጨክና ቤተሰቦቿ ጋር ሄዳለች ማለት ነው። ይሄ ስቃይ እዚህ ጋር ያበቃል ወይስ እንዴት ነው የሚለውን ነገር እንግዲህ እናወራበታለን። የአብርሽና የሩታ መጨረሻስ፣ ከዚህ በኋላ ያለው ነገርስ እንዴት ነው የሚሆነው? ከነፂ ጋር ያለው ነገርስ እንዴት ነው የሚሆነው? አብርሽና ነፂ በምን ሁኔታ ነው የሚቀጥሉት የሚለውንም በደንብ እናወራበታለን። ሩታስ ቤተሰቦቿ ጋር ሄዳ ምን አይነት ህይወት ልታሳልፍ ትችላለች? ልጇንስ ያለ አባት እንዴት ነው የምታደርገው የሚለውንም በደንብ እንማርበታለን። ሲሆን ከአብርሽና ከሩታ ህይወትስ ምን ተማረን፣ አጠቃላይ ስለ ቡታጅራ ዩቲዩበሮችን በደንብ ማውራት መናገር የምፈልጋቸው ብዙ ነገሮች አሉና ስለሱም ስለ እሱም አውራለሁ። በመጀመሪያ ንን ቪዲዮ ላይክ ሼር ማድረጋችሁን እንዳረሱ፣ እስከ መጨረሻው ቪዲዮን ሳታዩ ምንም አይነት ኮሜንት እንድትሰጡ አልፈልግም፣ እዋካችሁ በማለት ጀምራለሁ ማለት ነው። እንግዲህ ሩታ እውነት ለመናገር ስቃያ ያበቃ ሰላም የምታገኝ ደስታ የምታገኝ መስሏት እንግዲህ ከኖረችበት ከለፋችበት ከደከመችበት እኩላቧን ደሟን ጠብ አድርጋ ከሰራችሁበት ቤት ከኖረችበት ቤት ወጣ ጥላ ሁሉንም ነገር ሄዳለች፣ ቤተሰቦቿ ጋር ማለት ነው። እና ሰላም አታገኝም። እውነቱን ንገሬን ካላችሁ ሌላ ሌላ ጭንቀት፣ ሌላ ስቃይ፣ ሌላ መከራ ውስጥ ነው የገባችው፣ እንደኔ ከሆነ ማለት ነው። ይሄ ነገር የሚስተካከል መስሏት ሊሆን ይችላል፣ የሚያልፍ መስሏት ሊሆን ይችላል። ግን የባሰ ሌላ ችግር ውስጥ ሌላ ከባድ ነገር ውስጥ ነው እየገባች የምትገኘው። ቤተሰቦቿ ጋር በመሄዷ ብቻ ራሱ የሚያጋጥማት ሌላ ከባድና መከራ ውስጥ ነው ማለት ነው ቢኒም አቤልም ነግረዋታል። በተለይ ቢኒ እዛ ቤተሰቦችሽ ጋር ሄደሽ በምን አይነት ሁኔታ እንደሚቀበሉሽ በምን ታቂያለሽ? እነሱ አንቺ በዚህ ሁኔታ ውስጥ ነሽ ስትሄጂ እጅግ በጣም አስቸጋሪ እንደሚሆንባት እንግዲህ እየነገራት ነበር። ነነገሩ እኔ የፈለገ ነገር ያጋጥመኝ የፈለገ ነገር ይሁን ቤተሰቦቼን የሆነ የሆነ ነገር ብዬ አሳምናቸዋለሁ ወይም ደግሞ ገባለውኝ ነው እያለች የምትገኘው። እንደዛም ብላ እንግዲህ እምባ እየተናነቃት እንግዲህ ቤቷን ጥላ ለመሄድ ተገዳለች ማለት ነው። ይሄ ውሳኔዋ ትክክል ነው ወይስ አይደለም የሚለውንም በደንብ እናወራለን። እኔ አንድ ነገር ልንገራችሁ ነፂም የተናገረችው ነገር አለ። አብርሽና ሩታ ኦረዲ ለድራማ ብለው ነው የተገናኙትኝ እና እኔ ነኝ ፈርሜ አብሮ ቪዲዮ እንዲሰሩ የፈቀድኩላቸውና ይህንን እውነት ሩታም ታውቃለች፣ አብርሽም ያውቃል ነው እያለች የምትገኘው። ስለዚህ ሩታ በእኔ ሕይወት ውስጥ ገባች እንጂ እኔ በሩታ ሕይወት ውስጥ አልገባውም፣ ወይም ደግሞ ከሩታ ላይ እኔ አልደረስኩባትም፣ እሷ የደረሰችብኝ እኔ ነኝ ጥፋተኛ። ያኔ እንደዛ ማድረግ አልነበረብኝም እያለች እንግዲህ ነፂም እውነታውን ተናግራለች ማለት ነው። ሩታም ኢቭል ከካሜራ ጀርባ የምታወራው የምትናገረው ነገር ሌላ እንደሆነ በካሜራ ወጣው ደግሞ ሌላ ነገር እንደሚናገሩ ነው እየተናገረች የምትገኘው ነፂ። ሩታም እንግዲህ እናንተ ቪዲዮ የሚለቀቀውን ነገር ነው የምታዩት የምሰሙት። እኔ ደግሞ ከካሜራ ጀርባ ብዙ እያሳለፍኩ ያለሁት ነገር አለ። አብርሽ በጣም በብዙ ነገር ጎድቶኛል፣ በብዙ ነገር ሰብሮኛል ነው እያለች የምትገኙ። አጠቃላይ እንግዲህ ስለ ሩታና ስለ አብርሽ አወራላችሁ። በጣም አስቸጋሪ ነው። ያ ሁሉ የለፋንበት ያ ሁሉ የደከምንበት ፍቅር እንግዲህ እያለ እያለ እያለ መጦ በሚያስገርም በሚያስጨንቅ በቃ እንዴት ልበላችሁ በጣም በሚያስጠላ ሁኔታ እዚህ ላይ ደርሰዋል ማለት ነው። የአብርሽ ነገርም በጣም እየቀጠለ እየቀጠለ ሩታን መበደሏን መጎዳቷም ከባድ እየሆነ ነው። በእርግጥ ብዙዎቹ ሩታን የተረዷት አይመስለኝም። ግን አንድ እውነት አለ። ሲጀመርም አብርሽና ሩታ ጅማሯቸው መጣጣቸው ደስ ሲል ነበር ግን በቃ ቤታቸው ውስጥ በጣም ብዙ ሺህ ሰይጣኖችን ሰብስበዋል። በቃ ባጭሩ ስነግራችሁ፣ ባለፈውም እያልኳችሁ ነበረ። የሚበሉት አላጡም። እንግዲህ አስቡት ዝም ብላችሁ ኢማጅን አርጉትና ማለት ነው። የሚበሉት አላጡም፣ የሚጠጡት አላጡም፣ የሚኖሩበት አላጡም። የሚኖሩበት ቤት ራሱ የተንደላቀቀ ኢትዮጵያ ውስጥ አለ የተባለ ደና ሀብታም ቤት የሚኖረውን ቤት ነው ያላቸው። በሉ የሚበሉት ደና ምግብ፣ የሚጠጡት ደና መጠጥ የሚለብሱት የሚረግጡት አስቡት ምን አይነት የተንደላቀቀ ህይወት እየኖሩ እንደሆነ እና በመሀል ግን ይህ ፍቅር ሲታጣ የራሳቸው ችግር ነው ሲጀመር ወደ ሃይማኖት ቦታ አይሄዱም ስለ ሃይማኖታቸው የሆነ ነገር አያውቁም ማለት በቃ ወደ ፈጣሪያቸው አይቀርቡም እና ውሏቸው ለቅሷቸው እንባቸው በቃ ጭቅጭቃቸው ከረከራቸው ፍቅራቸው ሚዲያ ላይ ነው ያ ማለት ደግሞ እንዴት ነው ምንም ፈጣሪ ያልፈቀደው ነገር ፈጣሪ ያልተለመነበት ነገር ትዳራቸው ኢቭን በጣም የሚያስጠላ ነገር ነበር። እኔ እውነት ለመናገር ዱባይ ላይ የነበሩበት ጊዜ እኔ ላስተወስ ከታልኳቸው ወደኋላ ተመልሼ ቀለበት ምናምን ብቻ ነበር መሰለኝ። ለነገሩ እነሱ ግን ሁሉ ነገር ጨራርሰው ነው የመጡት። ያ ደግሞ በጾሙ ማለት ነው። በሚያስገርም ሁኔታ በጾሙ ነው ያ ሁሉ ነገር የሆነው ና ያ ሁሉ ወከባ። ብዙ ሰው ተችቷቸው ነበር፣ ብዙ ሰው ተቆጥቷቸው ነበር። ይሄ ነገር ሃይማኖታችሁ ይፈቅዳል ወይ ብሎ ብዙ ሰው ጥያቄ አንስቶ ነበር ና አብርሽም ምላሽ ሰጥቶ ነበር በሰአቱ ና ምንም ዝም ብሎ መተዋወቂያ ዝም ብሎ ቅልቅል ጓደኞቻችን የምናገኝበት መንገድ እንጂ ይሄ ሰርግ አይደለም፣ ምንም አይደለም ብሎ ተናግሮ ነበርና ግን እንደዛ ተዋክበው መጠው ይሄው ህይወታቸው ሁሉ ሲኦል ነው የሆነው። በቃ ምንም ፈጣሪያቸውን አላመሰገኑ ምንም በቃ እሱ ያልፈቀደውን ነገር ነው ሲያደርጉ የነበረውና አስቸጋሪ ሁኔታ ነው አርጎታል ብዬ ማስበው ይሄን ነው። በቃ መጀመሪያ ሁሉ ነገር የሚጀምረው ከእምነት ነው። ፈጣሪያቹን ለምናቹ ነው ሁሉ ነገር የተስተካከለ ነገር ሊሰጣችሁ የሚችል አሁን እነዚህ ሰዎች ምንም ነገር ሳይጎልባቸው ግን ሰላም አጡ። በቃ ሰይጣን ወደ ቤታቸው ሁሌ በሚጨቃጨቁ ሰዓት በሚከራከሩ ሰዓት ጸብ በሚፈጠር ሰዓት እንግዲህ እንደምታዩት የማይሆን ነገር ይፈጠርና ሰይጣኖች ተሰባስቦ ወዳልተፈለገ ህይወት ውስጥ እንድትገቡ አድርጓችኋል። እና በሚያሳዝን ሁኔታ እንደዚህ ሆናል። አብርሽም እንግዲህ ጫክኗል። ሩታ እዚህ ጋር ቁጭ ብላ እሱ መለመን አለባት ብዬ አላስብም። ከዚህ በላይ ምንም ማድረግ አትችልም። እሱ የመረጠውን መርጧል። ምናልባት ከነፂ ጋር ያላለቀ ፍቅር ሊኖረው ይችላል። ምክንያቱም ሩታ እዚህ ጋር ለመና ነው ያገባችሁ። አዎ ይሄ የማይካድ ሀቅ ነው። እባክ ብላ ነው እና ሩታን በአጭሩ ያልተረዳናት ነገር አለ። ውስጡ የያዘችው ህመም አለ። የደበቀችው መዋሸት ምናምን እሷን አሁን ሀይለኛ አድርጎ ያሳያት ወይ ደግሞ በቃ እንደዚህ ጥፋተኛ ነች እንዲህ ነች ተብላ እንድትተች እንድትበደል፣ ወይም ደግሞ ሰዎች እንዲያወሩባት ያደረጋት ነገር ምንድን ነው? የሆነ ነገር ሲፈጠር እሷ በኃይል ለመፍታት ትሞክራለች። ወይም ደግሞ አብርሽ ያመጣውን ነገር አብርሽ ነገራቶቹን እስኪያስተካክል አትጠብቅም። እሷ ነች በቃ እኔ ጉዳዩን እፈታዋለሁ እኔ እጨርሳለሁ ምናምን ብላ በቃ በሱ ጉዳይ ላይ የመጡ ሴቶችን በአጭሩ ወይም ደግሞ በሱ ችግር ምክንያት የመጡ ሰዎችን እነሷ ነች ለማስወጣት የምትሞክረው። ግን እሷ በምንም ኃይል ልትችል አትችልም። ትማታለች፣ ትጮሃለች፣ በጣም የሚያስጠላ ቃል ትናገራለች። ምን ግን ምንም የምትፈታው ምናምን ነገር የለም ግን በዚህ ምክንያት ያው ብዙ ሰዎች ይተቿታል፣ ይሰድቧታል፣ ይቆጧታል። ግን እሷ ከካሜራ ጀርባ ብዙ እያሳለፈች ያለችው ነገር አለና ያልተረዳችው ሰዎች አላችሁ ብላ እምባ እየተናነቃት እንግዲህ ቤተሰቦቿ ጋር ሄዳለች ማለት ነው። አብርሽም እንግዲህ ወደ ቡታጅራ ከነፂ ጋር እንደሄደ ነው ሩታ የተናገረችው። እሷ እንደውም ልትሄድ ብላ አብርሽ፣ መነጋገር አለብን አብርሽ ማወቅ አለበት እሱ እንትን ማለት አለበት ብላ ነው አንድ ቀን ያደረችው የነበረው። ግን እሱ ጨክኖ ጥሏ ሲሄድ እኔም እዚህ ምን አረጋለሁ በማለት እንግዲህ እናቷ አባቷ ጋር ቤተሰቦቿ ጋር ሄዳለች። ምን ብላ ልታሳምናቸው እንደምትችል አላቅ። እኔ ይቅርታ አድርጊልኝና ሩታ፣ የስካሁኑ ስቃ የሽሻልሽ ነበረ። በእውነት አሁን ነው ሲኦል ውስጥ የገባሸው። በቃ ምንም በሉኝ ምንም፣ እኔ ይሄንን ሀሳብ ከመስጠት ወደ ኋላ እመኑኝ። ሩታ ቤተሰቦቿ ጋር ሄዳ አንድ ቀን ሁለት ቀን እናቷ ስቃ ልትቀበላ ትችላለች። አንድ ሳምንት አንድ ወር ሁለት ወር፣ ከዛ ውጪ ግን በአሽሙር እየተነግ እስከ እንኳን አይደለም እሷ ማለት ልጇ ራሷ የዲቃላ ልጅ ዲቃላ፣ እንደዚህ ልጅ እንትና፣ ልጅ እንትና፣ ልጅ እየተባለች ማለት ነው ምንም አይነት ሰላማዊት ህይወት ልትኖር አትችልም። ይኸው ይኸው ምን አለች አስቴር በሉኝ። ከቤተሰቦቿ እራሱ ገና ከባድ ከባድ ጸብ ይነሳል። ማንም ሰው ስቋ ይቀበላት? ምክንያቱም ያኔ እርር አርጋቸው ነው አብርሽን ተቀብላ የሄደችው። ግን አንድ ነገር ልንገራችሁ በህይወቴ ምን እንደተማርኩ ታውቃላችሁ? ቤተሰብ ቤተሰብ ነው። በቃ ስጋ ስጋ ነው። እኔ ሩታንም ያኔ ስለምናት ነበር። እግዚአብሔርን አልቅሸ ሁሉም ባዊ ሁሉ መጡ። እናትሽን እይ፣ በእናትሽ አባትሽን እይ፣ ለእነሱ ተመረቂ አስረጃቸው ምናም ብዬ የሆነ ቀን ላይ ግን አንድ ቃል ተናግራ ነበር። ቤተሰቦቼ እባካችሁ በእኔ አትዘኑብኝ፣ አትከፉብኝ እኔ በቃ ተቀይሬ ተለውጬ ሁሉን ነገር ኑሮን አስተካክዬ ትልቅ ደረጃ ላይ ደርሼ እናንተን የሚያኮራ ነገር ነው የምሰራው። አንገታችሁን አላስደፋም በምንም ተአምር ብላ ቃል ገብታላቸው ነበር። ያኔ ስትናገር ደስ አለ። ግን ደግሞ ሄዳ አልተመረቀችም። በቤተሰብ እንኳን ጉልበት ሰው እንኳን አልተመረቁም። ጀርባቸው ተመትቶ የጉራጌ ምርቃት ታውቃላችሁ፣ እስከ ጥግ ድረስ ያ ምርቃት እንኳን አላገኙም። በሰራቱ ውሏቸው፣ አዳራቸው፣ ስራቸው፣ ምናቸው በቃ ዩቲዩብ ላይ ነው። ምንም ሰላም ያለው ህይወት እየኖሩ አልነበረም። ከፈጣሪያቸው ርቆ ነበር። ባጠቃላይ ሰይጣንን ጠርተው ጠርተው ጠርተው ይውላችሁ ከዚህ ላይ አድርሰዋቸዋል። በቃ ብትንትና ሰዎቻቸው እንዲወጣ ብትንት ናቸው፣ ምንም ናቸው፣ ምን ናቸው፣ ምን እንዲቀር አላደረገም። እና ይሄ ነገር ሆኗል። ሩታ ወሰና መሄዷ ትክክል ነው ወይስ አይደለችም ካላችሁ፣ እኔ አይደለችም ነው የምለው። ምክንያቱም እዚህ ጋር ቁጭ ብት ቤቷ ነው እሷ እሷ ያስተካከለችው እሷ የነበረችበት እሷ ሁሉ የሞላችበት እሷ ሁሉን ነገር ያደረገችበት ቤት ነው። የእሷ እጅ ያለበት የእሷ ስራ የእሷ ላብ የእሷ በቃ ድካም ያለበት ቤት ነው። ለምን ጥላ ትሄዳለች? ልጅ ይዛለች አይደል? እቺ ልጅ ነፍስ፣ ሌላ ነፍስ ይዛለች። በሰላም በቃ እሱ ከሄደ ይሄድ። በቃ የራሱ ውሳኔ ነው። ራሱ መጫ ነው ተስተካክሎ ሁሉ ነገራቶችን አስተካክሎ ከመጣ ይምጣ። ከዛ ውጪ ይህን ቤት ጥላም እሱ ከወጣ ይውጣ። ያጠፋው እሱ አደለ ያሱ እሱ አደለ ሌላ ሴት ጋር የሄደው እሱ አደለ፣ ያለፈ ታሪክን አምጥቶ እንዳዲስ አውርቶ እንዳዲስ አዲስ በቃ ፍቅር ፍቅር እያጫወተው የሚገኘው ስለዚህ አንተ በቃ እሱ ወጥቶ ያለ እሷ መኖርን እስኪ እንደው ነፂ ጋር እንኳን ሄዶ ምን አይነት ህይወት እንደምሰጠው አይቶ ቢመለስ ቢረዳ ያኔ ይቆጫል በህሊና እራሱ ራሱ ይወቅሷል። ዛሬ ግን ቤቱን ጥለሽ በመውጣትሽ ገናችን ሻንጣ ይዘሽ በሚሄድሽ ስቃይሽ በቃ በቃ ጀመረ። በቃ አንድ ብሩ እስከ ዛሬው ያለቀሽው ምናምን የተናደድሽው ወይተበሳጨሽ ምናምን አራ እንዴ፣ አንንም ማለፈኮ ያችኩ ትንሽ ኮና ትንሽ አንኮ ነው። አሁን ከዚህ በኋላ ነው ህይወትሽ በቃ ሲኦል የሚሆነው ነው። አብርሽም ምነግራችሁ ነበር እኔ በፊት ገና ስለ ነፂ ሲወራ እመኑኝ፣ ወይ ነፂ አዲስ አበባ ሄዳ ታገኛለች ወይ አብርሽ እርግጠኛውኝ ንገራችሁ ቡታጅራ መጥቶ ነፂን ያገኛታል ብዬ ገና ነፂ የመጀመሪያ ቪዲዮ አንሰሳራ ተናግሬ ነበር። ይሄው እግዚአብሔርም ብዬ ልንገራችሁ ተናግሬ ነበርና የሆነ ሁሉ እየሆነ ነው። እንግዲህ አቤልም ተስፋ ቆርጧል። ቢኒም ዛሬ ነበረ ምንም ማድረግ አልቻለም። ምክንያቱም ከዚህ በላይ በሰው ትዳር ውስጥ በሰው ውሳኔ፣ በሰው አንድ ነገር አታድርግ አታድርጊ ስትሉ ደግሞ ያንን ሰው ጫና ውስጥ መክተት ነው። የራሱን ውሳኔ መወሰን አለበት ብላችሁ ደግሞ ጸጥ ልትሉ ትችላላችሁና ብቻ አስቸጋሪ ነው። አብርሽ በጣም ከባድ ነገር ነው ያደረግከው እና አንድ ነገር ምንድን ነው ያደረግኩትኝ የወሰንኩት ወይም ደግሞ የተማርኩት ከሩታ ምንድን ነው? በቃ በምንም ተአምር በቃ ወንድ ልጅ ተከትዬ መሄድ እንደሌለብኝ ነው። በቃ የቱንም ያህል ፍቅር ቢሰጠኝም ለጊዜው እንደሆነ ነው የተረዳሁት። በቃ የቱንም ያህል ተስፋ ቢሰጠኝ የቱንም ያህል አብረን እንሆናለን የቱንም ያህል ትዳር አብረን ብንይዝ ራሱ ቤተሰቤ ቤተሰብ እንደሆነ የፈለገ ነገር ቢሆን እስከ መጨረሻው እስከ ጥግ ድረስ በቃ ቤተሰቦቼን በእኔ ምንም አይነት ቅሬታ እንዳይኖርባቸው አርጌ ሊሄድ እችላለሁ። ከዛ ውጭ ግን ሁሉም በእኔ ቅሬታ ኑሮባቸው በኔ አዝነው እህ ብለው ረግመውኝ አዝነውብኝ ተከፍተውብኝ በጭራሽ ወንድ ተከትዬ ላለመሄድ ቃል ገብቻ ገብቻለሁ ለራሴም። ከሩታም ብዙ ነገር ተምሬያለሁ። ና አብርሽ ምናልባት እሱም አይፈረድበትም። ለምን መሰላችሁ? የመጀመሪያ ፍቅር ላይረሳ ይችላል። ከእሷ ጋር ብዙ ላይፍ አሳልፏል። እንዲሁም ከፍቅር የበለጠ ራሱ ሚዲያ ላይ አሁን ከፍቅር ጋር ሚዲያ ላይ የወጣ ነገር ምናምን ያለው ከነፂ ጋር ግን ሚዲያ ላይ ያልወጣ እጅግ በጣም እኔ ራሱ በትልቁ ሰርፕራይዝ ያደርጋት አይቻለሁ። ቪዲዮ ምናምን ብዙ ደርሶኛልና ብዙ ያለፈ ታሪክ አላቸውና ምናልባትም ፍቅር ሊኖርበት ይችላል። ሩታን ምናልባትም የወደዳት ያፈቀራት መስሎት፣ ወይም ደግሞ ነፂን ከልቡ ውስጥ አስወጥቷት መስሎት ሩታን ያስገባ መስሎት ሊሆን ይችላል። ግን ከሩታ ጋር ስኬት አላቸው፣ መተሳሰብ አላቸው፣ መዋደድ አላቸው፣ መፈላለግ አላቸው። ግን ምናልባትም ፍቅር ላይሆን ይችላል አብርሽ ጋ የነበረው ነገር በአጭሩ። አብርሽ አንተ ባለጌ፣ አንተ ውሻ፣ አንተ እንደዚህና ሌባ፣ ምና አጭበርባሪ ብዬ አልናገረሁም። ለምን ያለበትን ሁኔታ እሱ ነው የሚያውቀው። አንዳንዴ የሆነ ነገር በቃ ትወስናላችሁ። ምናልባት አብርሽም እንግዲህ ትዳርም ቢኖረው ልጅም ቢኖረው ልጁም ራሱ ያለ ፍላጎቱ እንደሆነ ተናግሯል። ጊዜው ወቅቱ ብዙ ማስበው ማቅደው ነገር ነበረ፣ ከመጣ ግን ችግር የለውም አይነት ነገር ነው የተናገረው አስቡት ብቻ በጣም ከባድ ነገር ነው። ኢማጅን ለአብርሽ ራሱ አንዳንዴ አስባለሁ፣ አዝናለሁ። ምን አይነት ውጥንቅጥ፣ ምን አይነት ግራ የገባው ህይወት ውስጥ እንደገባችሁ ፈጣሪ ነው የሚያውቀው። ምንም የማውቀው ታሪክ የለምና ሩታ ጥለሽ በሚሄድሽ ግን እንደተበደልሽ ነው አብርሽ። እንደውም ሴት ልጅ ናት፣ በምንም በዛም በዚህም ብላ የምትጎዳው በዛ ላይ በወድሽ በሽታ አይደለም ያሹ። በእርግጥ ልጅ ነው እግዚአብሔር ይመስገን፣ ትልቅ ጸጋ ነው፣ ትልቅ በረከት ነው። ልጅሽ ደግሞ ይዞልሽ የሚመጣውን በረከትና ጸጋ አይታወቅም ግን ከባድ ነው። ቤተሰቦች ጋር እንዲሆነ ሄደሽ ለዛውም ልጅ አርግዘሽ ሄደሽ አስቡት እስኪ። ያኔ አልፈልጋችሁም ብላ አንድ ምክር እንኳን የእናቷን እንኳን አልተቀበለችም። በሚዲያ ላይ እየወጣች እናቷ ስታለቅስ ትንሽ ያራራች እንደውም ወጣ ራሱ መልስ የሰጠች የእውነቴ ነው፣ የራሴን ኑሮ ልኑርበት፣ ተው ከህይወቴ ውጡ እንኳን ያለች ልጅ ናታ። ዛሬ ላይ እንዴት ነው የሚሆነው? የእውነት ሚዲያ የያዘው ነገር ደግሞ እችን እያንዳንዷን ነገር ኳልኩሌት አድርገው፣ ቤተሰቦቿ ደግሞ ብዙ ነገር እንደሚናገሯት መቶ ፐርሰንት ነግራችኋለሁ። እኔ በሆነ ሩታም ቢሆን አልወጣም ከቤቴ ቁጭ ላለሁ፣ በቃ ልጄን በደንብ እየተንከባከብኩኝ፣ ራሴን እየተንከባከብኩኝ፣ ጤናዬን እየተከታተልኩ በየወሩ ክትትሌን አድርጌ፣ ሰራተኛ አላት አስገብተው ላት አለ አብርሽ። እግዚአብሔር ይመስገን ቁጭ ማለት ትችል ነበር አብርሽ። የፈለገው ነገር ቦታ ዞሮ ዞሮ ዞሮ እግሩ ሲቀጥን ይመጣ ነበር ያየው ነበር ሁሉ ነገር ይማር ነበር። እግሯ ስር ተደፍቶ ይቅር በይኝ እላት ነበር። ያኔ እሷ ነበር አሸናፊ የምትሆኑ አሁን ግን ቀድማ ተሸንፋለች። ቀድማ እጅ ይሰጣለች። ትዳሯንም ለሰው አስረክባለች። ባሏንም ለሰው አስረክባለች። ሕይወቷንም ለሰው አስረክባለች። በቃ በጣም አስቸጋሪና ውስብስብ ሕይወት ውስጥ የምትገባው ሩታ ናት። በጣም ነው ያሳዘነች። እምባዬ ከእሷ እኩል ነው የፈሰሰው። እግዚአብሔር ስትሄድ እንዴት እምባ እንደተናነቅ። ነፂ የራሴ እውነት አለኝ እያለች ትገኛለች። እውነቱን ፈጣሪ ነው የሚያውቀው። አብርሽ ግን በጣም ግፍ እንደሰራ ነው። በአንተም አልፈርድም። ብቻ የነገውን ከነገ ወዲያ የሚፈጠረውን ፈጣሪ ነው የሚያውቀው። ለዛሬው ግን የምሰጠው ሀሳብ፣ አስተያየት ይሄ ነው። ሩታ አባት ወጣ ጥሩ ነበር፣ አብርሽን በሄድ ጥሩ ነበር። ግን ይሄ ነው ካላችሁ ምንም ማድረግ አይቻልም። ፈጣሪ በእያላችሁበት ሰላሙን ያብዛላችሁ።